ሰላም እንዴት አላችሁ? የተከበራችሁ አድማጮቻችን አራት ሶስት ሶስት በአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ የኢንተርናሽናል ብሬክ እንደነበር ይታወቃል ባለፉት ሁለት ሳምንታት። አሁን የአውሮፓ ሊጎች ተመልሰው መጥተዋል። ብዙ የስፖርት ቤተሰቦች እኛ ሀገር ላይ ያሉትን ጨምሮ ማለት ነው የኢንተርናሽናል ብሬክ ሲሆን ደስታቸው ቀዝቀዝ ይላል፣ የድብርት ስሜት ውስጥ ይገባሉ። ምክንያቱም በየሳምንቱ የለመዱት የአውሮፓ ሊግ ጨዋታዎች አሉ። ከዛ ውጪ በሳምንቱ አጋማሽ የቻምፒየንስ ሊግ ጨዋታዎችንም እንደዚሁ መመልከት የተለመደ ነው። ያ ሳይሆን ሲቀር ትንሽ የድብርት ስሜት ውስጥ የመግባት ሳምንቱ አድገፋ የማለት ስሜት አለ። አሁን ሊጉ ተመልሷል። እናንተም በደስታ ስሜት ውስጥ እንደምትሆኑ ተስፋ እናደርጋለን። በእንግሊዝ ፕሪሚየር ሊግ እና በሌሎች ሊጎች ላይ ቆይታ እናደርጋለን። አንዳንድ ምልከታዎችን ወደ እናንተ የምናደርስ ነው የሚሆነው። የእንግሊዝ ፕሪሚየር ሊግ ስምንተኛ ሳምንት ላይ ደርሷል። አርሰናል በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጠዋል። ሊቨርፑል ሁለተኛ ደረጃ ላይ ነው የሚገኘው። ያለፉትን ሁለት ተከታታይ ጨዋታ መሸነፉ የሚታወስ ነው በሊጉ። ከዛ ውጭ አርሰናል ሁለት ተከታታይ ጨዋታዎችን በድል ከተወጣ በኋላ ከሁለት ሳምንት በፊት በሁለቱ ቡድኖች የነበረው የአምስት ነጥብ ልዩነት አሁን አርሰናል ተጨማሪ ስድስት ነጥብ በማግኘቱ ምክንያት ሊቨርፑል ደግሞ ሁለት ጨዋታዎችን በመሸነፉ ምክንያት የአንድ ነጥብ ልዩነት ሆኗል። በዚህ ሳምንት የሚከናወኑ ጨዋታዎችን ስንመለከት ነገ ኖቲንጋም ፎረስት ከቸልሲ የምሳ ሰዓት ጨዋታ ነው። ኖቲንጋም ፎረስት እንግዲህ ባለፉት ሰባት ጨዋታዎች ማሸነፍ አልቻለም። በዚህ ጨዋታ መሸነፍ አሰልጣኝ ወንጀ ፖስቴኮግሉን ከኃላፊነት እንዲነሱ ሊያደርጋቸው ይችላል። የሾንዳይጅ ስም ከኖቲንጋም ፎረስት ጋር ተያይዞ መነሳቱ እጅግ በጣም አስገራሚ ነው። ሰንደርላንድ ከወልቭስ እንደዚሁም በርሌ ከሊድስ፣ ክሪስቲያል ፓላስ ከቦርንመዝ፣ ብራይተን ከኒውካስል ዩናይትድ ከዛ ውጭ የማንቸስተር ሲቲ ከኤቨርተን እነኚህ አስራ አንድ ሰዓት የሚከናወኑ ጨዋታዎች ናቸው። የበለጠ ትርጉም ያላቸው ጨዋታዎች ደግሞ በቀጣይ የሚከናወኑት ናቸው። በክራቨን ኮቴጅ ነገ ምሽት አንድ ሰዓት ተኩል ፉላም ከአርሰናል ጋር የሚያደርጉት ጨዋታ የለንደን ደርቢ ጨዋታ ነው። አምና ሁለቱ ቡድኖች አንድ ለአንድ በሆናቸው ውጤት መለያየታቸው ይታወቃል። ቶትናም ከአስቶን ቪላ እሁድ አስር ሰዓት ላይ የሚከናወን ጨዋታ ነው። ሊቨርፑል ከማንቸስተር ዩናይትድ የሳምንቱ ትልቁ ጨዋታ በዚህ ረገድ ትኩረትን ይስባል። ሰኞ ዌስትሃም ዩናይትድ ከብሬንትፎርድ የምስራቅ ለንደንና የምዕራብ ለንደን ቡድኖች የሚያደርጉት ጨዋታ ነው። አንዳንድ ነጥቦችን እናንሳ። ሚሊሻ በእንግሊዝ ፕሪሚየር ሊግ ስምንተኛ ሳምንት እንደተለመደው አርሰናል ልክ እንዳለፈው ሳምንት ቀድሞ ነው የሚጫወተው። ይህን ጨዋታ ማሸነፍ የበለጠ በሊጉ ደረጃ ሰንጠረዥ ላይ ያስቀምጠዋል። ሊቨርፑል ላይ ጫና የሚያሳድር አይነት ይመስላል። ሊቨርፑልም ከማንቸስተር ዩናይትድ ጋር ነው ጨዋታውን የሚያከናውን። ያ ማርክ የአንዥ ፖስቴኮግሉ ቡድን ጨዋታውን ይጀምራል ገና በጊዜ ነገ እንግዲህ ስምንት ሰዓት ተኩል ጨዋታውን የሚያደርገው ደግሞ የኢንተርናሽናል ብሬኩን በውብ እግር ኳስ ከምርጥ ሶስት ነጥብ ጋር ይዞ ከወጣው ከኤንዞ ማሬስካ ቸልሲ ጋር ነው ጨዋታውንም ያደርገው ማርክ። ሊቨርፑልን ያሸነፉበት መንገድ እጅግ በጣም ድንቅ እንደነበር ይታወቃል። ጨዋታውን የተቆጣጠሩበት ኤንዞ ማሬስካ በጨዋታው የነበራቸው ተለዋዋጭነት፣ የተጫዋቾቹ ጥራት፣ ድንቅ ጎል የተመለከትንበት ከካይ ሲሄዱ በጣም ጥሩ ጨዋታ ነበር በቸልሲ በኩልና ጥሩ ነገር ካየ የሰነባበተውን የአንዤ ፖስት ኮግሉ ነው ቡድን ነው ይዞ ማሪስካ ቡድን የሚገጥመው። እንግዲህ ሊጉ የሚጀምረው በምሳሳት በዚህ ጨዋታ ነው። የበለጠ ለአንጄ ፖስት ኮግሉ ማርክ ጥሩ ያልሆነ ፊክስቸር ይመስላል። ከዚህ ሁሉ ችግር በኋላ ወደ ጥሩ ሪትም እየገባ ያለ እና በተጫዋቾች ስብስብ ጥራት ያላቸውን ወጣት ተጫዋቾች የያዘን ቸልሲን መግጠል ፈጽሞ የሚስማማቸው አይነት ወይም ደግሞ ባያገኙት በዚህ ወቅት ባያገኙት የሚሻላቸው ይመስለኛልና ፖስቴ ኮግሉ ሲመጡ ገና ኖቲንጋም ፎረስትን በተረከቡበት ወቅት ለሳቸው የጨዋታ ስታይል ፈጽሞ ተስማሚ ያልሆነ ስኳድ ነው የተረከቡት እና ሪስክ ወስደዋል የሚል ነገር በአንድ ፕሮግራማችን ላይ ስናነሳ ነበር ማርክ እና ያን በደንብ ተመልክተናል ነገ ስምንት ተኩል እጅግ በጣም ከባድ ጨዋታ የሚያሳልፉ ይመስለኛል ከቼልሲ ጋርና ቀዳሚው ጨዋታ እሱ ነው። ሌላኛው ጠንካራ ጨዋታ ማርክ፣ በኔ ግምት ማንችስተር ዩናይትድ ከኤቨርተን የሚያደርጉትም ጨዋታ ማንችስተር ሲቲ ከኤቨርተን የሚያደርጉትም ጨዋታ ጠንካራ፣ ግን የኖቲንጋም ፎረስትና ቼልሲ ጨዋታ ላይ አንድ ጨዋታ ተቀጥቷል፣ አሰልጣኝ ኤንዞ ማሬስካ እና ስምንት ሺህ ዩሮም ተቀጥተዋል። ስለዚህ በነገው ጨዋታ የመሳሳቱ ጨዋታ በሜዳው ጠርዝ ላይ ሆነው ቡድናቸውን አይመሩም። ያ ከሊቨርፑል ጋር የመጨረሻ ደቂቃ ሰሌብሬሽን በደስታ ምክንያት የተመለከቱት ሁለተኛ ቢጫ ካርድ ነው። ለዚህ ጨዋታን ቡድናቸውን እንዳይመሩ እንቅፋት የሆነባቸው። ከዛ ውጪ ካለፉት ሰባት ጨዋታዎች በአምስቱ ሽንፈትን መዝግቧል። በፕሪሚየር ሊጉ ኖቲንጋም ፎረስት ያ እሱ። ምንም ማርክ ኖቲንጋም ፎረስት ከአንጄ ፖስቴኮግሉ ጋር ሶስት ነጥብ ለማግኘት ሌላም ረዘም ያለ ጊዜ የሚፈጅበት ይመስላል። የአሰልጣኙ የአቅም ጉዳይ አይደለም። ሰሌክሽኑ የተጫዋቾቹ ስብስብ ለኑኖ ስፕሪቶ ሳንቶስ የጨዋታ መንገድ በደንብ እሳቸው የሚከተሉትን የጨዋታ መንገድ ያውቃሉ። ከእሳቸው ጋር ይሄ ቡድን እኮ እጅግ ስኬት የሚወድድር ዘመን በአውሮፓ መድረክ ሌላ ነገር ተፈልጉ ሻምፒዮንስ ሊግ ፈለጉ እንጂ በአውሮፓ መድረክ እንዲሳተፍ ትልቅ ስራ የሰሩን አሰልጣኝ ያሰናበተው እንጂ ግን ከሳቸው በኋላ ደግሞ የአሰልጣኞች ቅጥር ጉዳይ ማርክ፣ ብዙ ጊዜ በተለይ በሲዝም መካከል ውድድር ከተጀመረ በኋላ የተጫዋቾች ዝውውር ከተከናወነ በኋላ የምታመጣውን አሰልጣኝ በጣም ጥንቃቄ ይፈልጋል። ማነበር አሰልጣኙ የትኛውን መንገድ ይከተላል። ስለዚህ ከእሱ ጋር የበለጠ ይህንን እስኳድ ይዞ ወደሆነ ቦታ ለመድረስ የትኛው አሰልጣኝ ነው ዓለም ላይ ተስማሚው የሚለውን ነገር ሁሉ በደንብ ማጥናት ይፈልጋል እና በኖቲንጋም ፎረስት በኩል ይሄ ነገር የተሰራ አልመሰለኝምና ገና የፈተና ጊዜያቸው ረዘም ያለ ይመስለኛል። የማንቸስተር ሲቲ እና ኤቨርተን ጨዋታ ግን ማሪክ ተጠባቂ የማይሆንበት ምክንያት አይኖርም። ኤቨርተን ከዚህ ጨዋታ በፊት ከአሰልጣኝ ዴቪድ ሞየስ ጋር በደንብ የተሻሻለ ቡድን ነው። ከተረከቡት ጊዜ ጀምሮ ክሪስታል ፓላስን አንድም ጨዋታ ያልተሸነፈውን በሊቨርፑል ጨምሮ አንድም ጨዋታ ያልተሸነፈውን ክርስቲያን ፓላስን ሁለት ለአንድ አሸንፈው ነው ወደዚህ ጨዋታ ሄ ከአስራ ዘጠኝ ጨዋታ በኋላ የመጀመሪያ ሽንፈቱን ሲያስተናግድ የተሸነፈው በኤቨርተን ከመመራት ተነስቶ ነው ኤቨርተን ያሸነፈው፣ የአእምሮ ጥንካሬውንም በሚገባ አሳይቷል። ዳንኤል ሙኔዝ በጊዜ ነበር ሰላሳ ሰባተኛው ደቂቃ ላይ ጎል አስቆጥሮ ክርስቲያን ፓላስ ጨዋታውን ሲመራ የነበረ ኒዲያ እና ጃግሪሊሽ ባስቆጠሯቸው ሁለት ጎሎች ዳቪድ ሞየስ ቡድን አሸንፎ ወጥቷል። በወልቭስ ሁለት ለባዶ መሸነፉ ነበር ትንሽ በኤቨርተን በኩል አስደንጋጭ የነበረው እንጂ በሌሎች ጨዋታዎች ከሊቨርፑል ጋር ጥሩ ፍክክር ማድረግ የቻለበት ነው። ባልተለመደ መልኩ የሊቨርፑል ነጥብ ሊጥል ይችል ይሆን በዚህ ጨዋታ የሚሉ ስጋቶች ኢድሪሳ ጋና ጌይ ጎሉን ካስቆጠረ በኋላ በተለይ ሶስት ደቂቃ ጭማሪው ራሱ ጥያቄ ተነስተዋል በአሰልጣኝን ዴቪድ ሞየስ በኩል አንስተዋልና ጥሩ መሻሻል ያሳየ ቡድን ነው። የዴቪድ ሞይስ ቡድን ከማንቸስተር ሲቲ ጋር የሚያደረገው ጨዋታ ተጠባቂ የሚሆንበት ምክንያት አይታየኝም። ምክንያቱም ማንቸስተር ሲቲ ሳይጠበቅ ምናልባት ዋንጫውን ሊያሳኩ ከሚችሉ ቡድኖች መካከል አንደኛው ሊሆን ይችላል የሚሉ ግምቶች እየተሰጠን ያለው ከሜዳ ውጭ ሌላኛ ጠንካራውን ብሬንፎርድን ማሸነፍ ችሏል። ተከታታይ ጨዋታ ማሸነፍ ፔፕ ጋርዲዮላ የሚፈልገው አሁን ከተሸነፈ ትንሽ ዘለግ ያለ ጊዜ የሆነ ይመስላል ማለት በነገራችን በብራይተን ከተሸነፈ በኋላ በሁለት ጎል ልዩነት ካሸነፈ ሪጎሬዘስን ደረጃ ናት ላይ ይቀመጣል በጎል ልዩነት ይህም ቀላል ነገር አይደለም እና ተከታታይ ጨዋታዎችን ከብራይተን ጨዋታ በኋላ በተከታታይ ጨዋታ ተሸነፈ ተሸነፈ በቶተናም እና በብራይተን ከዛ በኋላ ያሉትን ቀሪ ጨዋታዎች በሙሉ በሰባት ጨዋታዎች አልተሸነፈም በአርሰናል አንድ ላንድ እና በሞናኮ ሁለት ለሁለት ከመለያየት ውጭ ቀሪዎቹን ጨዋታዎች በሙሉ ማሸነፍ ችሏል እና የተነቃቀውን ማንቸስተር ሲቲ በሁለቱም ጨዋታ ደግሞ ነጥብ የጣለው ባለቀ ሰዓት በተቆጠረበት ጎል ነው። ይሄ ሌላው ማስተካከል ያለበት ነገር ይመስላል። በሜዳው ነው ጨዋታው ነው የሚያደርገው ማንቸስተር ሲቲ የተሻለ እድል ቢኖረውም ግን ሌላው በሳምንቱ ልንመለከተው የምንችለው ከእንግሊዝ ፕሪሚየር ሊግ ጥሩ ጨዋታ መካከል አንደኛው ከዛ ውጭ ኤቨርተን ካሸነፈ 14 ነጥብ ነው የሚኖረው። ማንቸስተር ሲቲን በልጦ ነው የሚቀመጠው አራተኛ ደረጃ ላይ። ስለዚህ ይሄም ሌላው ጨዋታዊ ጥሩ የፉክክር ስሜት እንዲያስተናግድ ምክንያት የሚሆን ይመስላል። ሁለቱ ቡድኖች እዚህ ሜዳ ላይ ባለፈው ዓመት ተገናኝተው ማንቸስተር ሲቲ እየመራ ኤቨርተን ጎል አስቆጥሮ ጨዋታን ለአንድ ሆናቸው ውጤት መጠናቀቁ ይታወቃል። በዛ ጨዋታ ላይ ሄርሊንግ ብራውት ሃላንድ የፍጹም ቅጣት ምት መሳቱ የሚታወስ ነው። የምሽቱን ጨዋታ እንመልከት። ማርቴግ፣ ከምሽቱ ጨዋታ በፊት ምናልባት ገለልተኛ የክለብ ደጋፊ ያልሆነ ሰው በሳምንቱ የሚዝናናበት አንደኛው ጨዋታ ብራይተን እና ኒካስል የሚያደርጉት ጨዋታ ነው። እረፍት የለሽ እንቅስቃሴ፣ እንቅስቃሴ ከኳስ ጋር ጥራት ያለው እና ኳስን ተቆጣጥሮ የመጫወት ፍላጎት ያለው ብራይተን ሆቭ አልቤን እና የኒውካስል ዩናይትድ አግሬሲቭነት በሁለት የተለያየ ጨዋታ ጽንሰ ሀሳብ ማራኪ እግር ኳስ ምናት ገለልተ የእግር ኳስን የሚወድ ተመልካች ምናልባት ሊዝናናበት ከሚችለው የሳምንቱ የእንግሊዝ ፕሪምየር ጨዋታዎች መካከል አንደኛ ይመስለኛል። ብራይተንና ኒካስ ያ ፉላም ከአርሰናል የበለጠ ትርጉም ያለው ጨዋታ ነው። በሜዳ ላይ እንቅስቃሴም ሆነ እንደዚሁም ደግሞ ይህንን ጨዋታ ማሸነፍና ለማሸነፍ የሚፈጥረው ተጽዕኖ ከፍ ያለ ነው። አርሰናል የሚያሸንፍ ከሆነ የበለጠ ሊቨርፑል ላይ ጫና ፈጥሮ የነጥብ ልዩነቱን ወደ አራት አስፍቶ ነው ቀጣዮቹን ሀያ አራት ሰዓታት የሚጠብቀውና ከዚህ ጨዋታስ ምን ይጠበቃል? በርግጥ በዚህ ጨዋታ ዙሪያ ታክቲካዊ ትንታኔዎችን በተመለከተ በሰፊው እናነሳበታለን። ፉላም ቀላል ተጋጣሚ ይሆናል ተብሎ አይታሰብም። በሜዳው ጠንካራ ከሚባሉ ቡድኖች መካከል አንደኛው ነው። ሁለቱ ቡድኖች አምና ባደረጉት ጨዋታ አቻ ውጤት መመዝገባቸው ይታወቃል። ቡካዮ ሳካ ያስቆጠረው ጎል ቢልድ አፕ ላይ ከጨዋታ ውጪ ነው በሚል አርሰናል የሚያሸንፍበት ጨዋታ መስሎ ነበር፣ ግን መጨረሻ ላይ ጎሉ ተሽሮ ጨዋታው አቻ መጠናቀቁም ይታወሳል። ያ ማርክ የማርኮ ሲልቫ ቡድን ይሄ ከጨዋታ በፊት በቀላሉ ጨዋታን ይሸነፋል ብለህ የምትገምተው አይነት ቡድን አይደለም። እርግጥ በዚህ ውድድር ዘመን በፕሪሚየር ሊግ ጨዋታን ለማሸነፍ ትንሽ የተቸገረ ይመስላል። ሊድስ ዩናይትድን በአራተኛው ሳምንትና ሌላኛው ጠንካራውን ቡድን ብሬንፎርድን አምስተኛው ሳምንት ላይ ተከታታይ ካሸነፈበት ጨዋታ ውጪ በቀሪዎቹ በሙሉ ተሸንፈዋል። ማርክ በመጀመሪያው ሳምንት በሁለተኛው ሳምንት ከማንቸስተር ዩናይትድ ጋር አንድ ለአንድ ተለያየ። በመጀመሪያው ሳምንት ከብራይተን ጋር አንድ ላይ ተያየ። ሁለት ጨዋታ አቻውቶ ሁለት ጨዋታ ተሸንፎ በቀሪዎቹ ጨዋታዎች ሽንፈት ነው የገጠመው። በተከታታይ ጨዋታ ተሸንፏል። አሁን ማርክ በበርንማውዝ ሶስት ለአንድ የተሸነፈበትና በአስቶን ቪላ በተመሳሳይ ሶስት ለአንድ የተሸነፈበት ጨዋታ የበለጠ ጥሩ ባልሆነ ወቅት ጠንካራውን አርሰናል የሚያስተናግድ ይመስላል በሜዳው የማርኮ ሲልቫ ቡድን ማርክ በተከታታይ ጨዋታ ሽንፈት በዋናነት እንደ ችግር የሚነሳው ጎል ሳይቆጠርበት የወጣው በሊድስ ዩናይትዱ ጨዋታ ብቻ መሆኑ ነው። ማር ሲከላከል የበለጠ ቡድኑ ደካማ መሆኑን ጥሩ ማሳያ ይመስላል። ከዚህ ከካራባዎ ካፕ ብሪስቶል ሲቲ ጎል ሳያስቆጠርበት ከወጣው ጨዋታ ውጪ እና በሌላም ካራባዎ ካፕ ካምብሪጅ ዩናይትድ ጋር አንድ ለባዶ ባሸነፈበት ጨዋታ በዚህ ውድድር ዘመን ጎል ያልተቆጠረበት በቀሪዎቹ በሙሉ ጎል ተቆጥሮበታል በበርንማውስ ሶስት ጎል በአስቶን ቪላ ሶስት ጎል በብሬንፎርድ አንድ ጎል ተቆጥሮበታል በቸልሲ ሁለት ጎል በማንቸስተር ዩናይትድ አንድ ጎል በብራይተን አንድ ጎል ይሄ በየጨዋታው ጎል የሚቆጠርበት አይነት መከላከልን የሚተገብር ቡድን መሆኑ ለአርሰናል ማጥቃት የበለጠ ተስማሚ ይመስላልና በነገ ምሽቱ ጨዋታ የአርሰናልን ማጥቃት መቋቋም የፉላም መከላከል የሚፈተንበት ጨዋታ ሊሆን ይችላል በፉሏም ጠንካራ ጎን ግን ማርክ ጠንካራው ሆኖ የበለጠ ከኳስ ጋር ብዙ ምቹ የሆነ ቡድን ጎልድሎች የሚፈጥር ወደፊት ሲሄድ የበለጠ የተዋህደ አይነት ማጥቃትን የሚተገብር አይነት ቡድን ነው። የቀድሞ አርሰናል ተጫዋች ናይጄሪያዊ አሌክሲ ዮቢ የቀድሞ ቅደሙን በተቃራኒ ይገጥማል። እያረገ ያለውን እንቅስቃሴ ጥሩ መሆኑን እየተመለከትን ነው። በቴክኒኩ በኩል በጣም የላቀ ነው። ከዛ ውጭ ለማርኮ ሲልቫ የታክቲክ አቀራረብ እጅግ በጣም አመቺ ተጫዋች ነው። ቶትናም ከአስቶን ቪላም ሌላው ልክ ቀድም ሚሊሻ ስታነሳ እንደነበረው እንደ ብራይተን ኤንድ ሆቭ አልቢዮን እና ኒውካስል ዩናይትድ ጨዋታ እጅግ በጣም ጥሩ የፉክክር ስሜት ይስተናገድበታል ተብሎ የሚጠበቅ ጨዋታ ነው። ይህም ጨዋታ ሊቨርፑል ከማንቸስተር ዩናይትድ የሳምንቱ ትልቁ ጨዋታ ነው፤ በስፋት እናነሳለን። በእርግጥ ይህንን ጨዋታ በክፍል አንድ እና በክፍል ሁለት በሚል ታክቲካዊ ጉዳዮች እንደዚሁም ደግሞ ሌሎች የቀደሙ ታሪካዊ ዳራዎችን በስፋት ምናነሳ ይሆናል። እኛ ሀገር ላይ ምናልባት አርሰናል ማንቸስተር ዩናይትድ ልንል እንችላለን። በእንግሊዝ ግን ትልቁ ተጠባቂ ጨዋታ ይሄ ጨዋታ ነው። በጋራ እንግዲህ አርባ የሊግ ዋንጫዎችን ያነሱ ሁለት ቡድኖች ናቸው። የእንግሊዝ እግር ኳስ ከፍ ያለው ቦታ ላይ የሚቀመጡ ቡድኖች ናቸው። ጥቂት ነጥቦችን እናንሳ በስፋት በቀጣዮቹ ፕሮግራሞቻችን ላይ ስለምናነሳ ያለ ጥርጥር ማርክ የሳምንቱ ትልቅ ጨዋታ ነው። በሊቨርፑል በኩል አንዳንድ ጥሩ ያልሆኑ ዜናዎች አሉ። ከጉዳት ጋር የተያዘ ኢብራሂማ ኮናቴ የመሀል ተከላካዩ በጉዳት ፣ ግራቬንበርች የተከላካይ አማካዩ በጉዳት ምክንያት አይኖሩም። የበለጠ የሳሳው እና ብዙ ሲታማ የነበረው የሊቨርፑል የመከላከል ዲፓርትመንት ላይ የተፈጠሩ የኢንተርናሽናል ብሬክ በብሔራዊ ቡድን ጨዋታ ወቅት የገጠማቸው ሌላኛው ችግር ነው። ይህን እንዴት አድርገዋር ንስሎ ችግሮችን መፍታት ይችላሉ በጨዋታው ተጠባቂ የሚሆን ነገር ነው፣ ግን በስፋት የምናነሳበት እድል ስላለ ከዚህ ጨዋታ ጋር ተያይዞ በዋናነት ማንሳት የምፈልገው የእንግሊዝ ፕሪሚየር ሊግ ትልቁ ጨዋታ ይሄኛው መሆኑ ነው ማርክ። ምንም ጥርጥር የለውም። በኢትዮጵያ ትልቁ ጨዋታ ማንችስተር ዩናይትድ እና አርሰናል የሚያደርጉት ጨዋታ በሊጎ የመጀመሪያ ሳምንት ሲገናኙ የነበረውን ስሜት ሁላችንም እናውቀዋለን። ያው ከተማው ሙሉ በሁለቱ ግልማሊያዎች በየቦታው ቦታው ደምቀ የነበረበት ይታወሳልና ይሄኛው ጨዋታ የበለጠ በእንግሊዝ ትልቁ ጨዋታ ነው። ልክ ይሄ የታሪክም ዋንጫ ተፎካካሪነትም የሁሉ ነገር የበለጠ በደጋፊዎቹ ዘንድ ከፍ ያለ በተጫዋቾቹ ዘንድ በተለይ በቀድሞ ተጫዋቾች ትልቅ ትኩረት የሚሰጠው ጨዋታ የሁለቱ ቡድኖች ጨዋታ በአንድ ወቅት ተደጋጋሚ ጊዜ እንደምናነሳው ጋሪ ኔቭል በመጨረሻው የማንቸስተር ዩናይትድ ቆይተው ሜዳ ላይ ከሚሰጠው ጥቅም ይልቅ በመልበሻ ቤት ለእነ ራፋኤል ዳ ሲልቫ እና ለሁለቱ ወንድማማች መንትዮቹ ፋቢዮ እና ራፋኤል ሊቨርፑልን ማሸነፍ ማለት ለማንቸስተር ምን ማለት እንደሆነ የማስተማር ኃላፊነት አለብኝ የሚል ነገር በአንድ ወቅት ሲናገር ይታወሳል። እና ከፍ ያለ ደርቢ ነው በሁለቱ መካከል ያለው የታሪክ ደርቢ፣ የተፎካካሪነት የከተማ ደርቢ ሳይሆን በሌሎች እግር ኳሳዊ ጉዳዮች የእንግሊዝ ከፍ ያለው ደርቢ ሄኛው ነውና፣ የበለጠ ትልቁ ጨዋታ ምሽት የሚደረገው ነው። ቀደም ሲል ስንገልጽላችሁ እንደነበረ በስፋት ምናነሳ ይሆናል። የሁለቱም ቡድኖች ጨዋታ አራት ሶስት ሶስትም በቀጥታ ይህንን ጨዋታ ወደ እናንተ የሚያደርስን የሚሆነው በቀጥታ ስርጭት ሪያል ማድሪድ በልዩ ደረጃ ላይ የተቀመጠበት ፉትቦል ክለብ ባርሴሎና ደግሞ በሁለት ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠበት የስፔን ላሊጋ በዚህ ሳምንት በተመሳሳይ ቀጥሎ ነው የሚከናወነው። ዘጠነኛው ሳምንት ላይ ደርሷል። ከእንግሊዝም አንድ ሳምንት ቀደም ይላል። የሁለት ፈረሶች እሽቅ ድምድም ነው የሚመስለው። በዚህ ረገድ እንግዲህ በዚህ ሳምንት የሚከናወኑ ጨዋታዎች ፉትቦል ክለብ ባርሴሎና ከጂሮና የካታሎኒያ ደርቢ ከዛ ውጪ አትሌቲኮ ማድሪድ ከኦሳሱና ሌላው ጨዋታ ነው። እንግዲህ ሁለቱም ጨዋታዎች ነገ የሚከናወኑ ናቸው፣ አስራ አንድ ሰዓት ከሩብና ምሽት አራት ሰዓት ላይ የማድሪድ ደርቢ ነው ሌላኛው ነገ ምሽት አራት ሰዓት ላይ የሚከናወነው። ከነገ በስቲያ አራት ሰዓት ላይ ኤታፌ ከሪያል ማድሪድ ጋር የሚያደርጉት ጨዋታ በዚህ ረገድ ትኩረትን ይስባል። በፉትቦል ክለብ ባርሴሎና በኩል እንደ መልካም ዜና የሚነሳው የፍራንኪ ዲዮንግ እስከ 2029 ድረስ የሚያቆየውን አዲስ ኮንትራት መፈራረሙ ነው። የዛኑ ያህል ግን በቁጥር በዛ ያሉ ተጫዋቾች በጉዳት ምክንያት ከሜዳ ርቀዋል። በቀጣዩ ሳምንት ኤል ክላሲኮ ነው የሚከናወነው፣ እሁድ ዕለት አስረኛው ሳምንት የስፔን ላሊጋ። እነዚህ ተጫዋቾች በዛ ጨዋታ ላይ የማይደርሱ ከሆነ ፉትቦል ክለብ ባርሴሎና ራሱን አጣብቂኝ ውስጥ የሚያስገባ ይመስላል። በዚህ ደረጃ በቁጥር በዛ ያሉ ተጫዋቾች መጎዳታቸው ጥያቄ ያስነሳል። በአንድ በኩል የቡድኑ የጨዋታ መንገድ ከኢንቴንሲቲ ጋር የተያያዘ ነው። በሌላ በኩል ደግሞ ስትመለከት ወጣቶች ናቸው፣ ፈጥነው ያገግማሉ፣ ለጉዳትም አይጋለጡም የሚያስብል አይነት ነው። ግን ተደራራቢ ጨዋታዎችና የቡድኑ ኢንቴንሲቲ እየፈተናቸው ይመስላል። አሁን ባለው ሁኔታ ያ ያለፈው የውድድር ዘመን የበለጠ ረዥም ርቀት በእያንዳንዱ መድረክ ላሊጋውን ለማሳካት ከሪያል ማድሪድ ጋር የነበረባቸው ትግል በጣም በየጨዋታው ትኩረት የሚያደርጉ በየጨዋታው ብዙ ዋጋ እንዲከፍሉ በዛ መካከል ደግሞ ሻምፒየንስ ሊግ ረዥም ርቀት ለመሄድ የተገደዱበት በስፔን ንጉስ ዋንጫ እስከ ፍጻሜ ድረስ እንግዲህ ዋንጫውን እስከ ማሳካት ድረስ የደረሰው ሶስት ለሁለት አሸንፈው ያ እያንዳንዱ ጨዋታ ብዙ ዋጋ የተከፈለበት ነው። ያለፈው የውድድር ዘመን የባርሴሎና ሲዝን ከዛ ጋር የሚወራረድ ይመስላል። ዘንድሮ የበለጠ ተሻግሮ የመጣ እርግጥ ጥሩ የቅድመ ውድድር ዝግጅት ጊዜ ነበራቸው፣ ወደ አለም ዋንጫው ባለመሄዳቸው ምክንያትና ብዙ ግምቶች የበለጠ ሪከቨር ያደረገ ፊዚካሊ በደንብ ዝግጅት ያደረገ ቡድን ሲጠበቅ ነበር። በባርሴሎና በኩል ግን ከወዲሁ በርከት ያሉ ተጫዋቾችን በጉዳት ምክንያት አጥተዋል። ቁልፍ ቁልፍ ተጫዋቾችን ማርክ፣ ይሄ በተለይ ከኤል ክላሲኮ በፊት የተወሰኑ ተጫዋቾች ማገገም የማይችሉ ከሆነ የበለጠ ፈተናው ቀላል የሚሆን አይመስልም። ዜሮና ነው ተጋጣሚያቸው በነገው ጨዋታ። ጥሩ ፈታኝ ከሆኑ ቡድኖች መካከል አንደኛው ነው። ለባርሴሎና ማድረግ ሮበርት ሎቫንዶቭስኪ ጭምር ነው የተጎዳሚ በርካታ ተጫዋቾች ናቸው የተጎዱት፣ ዳኒ ኦልሞ። በቅርብ ጨዋታዎች ዜሮና ባርሴሎና የማሸነፍ ሪከርዱ ጥሩ ነው። ማድረግ ተከታታይ አራት ለሁለት አራት ለሁለት በሆነ ተመሳሳይ ውጤት ማሸነፍ ችሏል። ባርሴሎና በሁለት ተከታታይ ጨዋታ አራት ለአንድ አራት ለአንድ በሆነ ውጤት ጂሮናን አሸንፏል። የሁለት ሺህ 23 24 የጂሮና ዓመት ነበር በሁለቱ ቡድኖች ርስ በርስ ግንኙነት። አምና ደግሞ ፉትቦል ክለብ ባርሴሎና ያን ያህል አልተቸገረም። ስለዚህ ቀላል ጨዋታ ላይሆን ይችላል። የጉዳቱ ግን የባርሴሎና ጉዳት የበለጠ ለቡድኑ አሳሳቢ ነው ማለት ፌራን ቶሬስ፣ ዳኒ ኦልሞ፣ ሮበርት ሎቫንዶቭስኪ፣ ፌርሚን ሎፔዝ፣ ጋቪ ማርክ አንድሬ ተር ስቴገን ዮሐን ጋርሲያ ሁለቱም ግብ ጠባቂዎች። ራፊኒያ በኤል ክላሲኮ ጨዋታ ይመለሳል ተብሎ ይጠበቃል። ላሚን ያማል በነገው ጨዋታ ላይ ይደርሳል የሚል መረጃ እየወጣ ነው የሚገኘው። ትንሽ ፈታኝ ይመስላል። ገና በዚህ ሰዓት ያሁን በቀ ቀን ውድድር ዘመን ዝግጅት አድርገው ከዛ ውጪ እረፍት ወስደው ነው የመጡት። ግን በዚህ ሰዓት ጉዳት የሚከሰት ከሆነ እጅግ በጣም አስቸጋሪ ነው የሚሆነው ጣሊያን ሴሪአን ስንመለከት ትልልቅ ጨዋታዎች አሉ። በዚህ ሳምንት ናፖሊ፣ ከስፔን ላሊጋ የቪያሪያልና የሪያል ቤቲስ ጨዋታ ትኩረት ይስበዋል። ትኩረት ሚስ ይመስለኛል። ምክንያቱም ሁለቱም ጥሩ ሲዝን ነው እያሳለፍ ያሉ። ጥሩ አጀማመር ነው የጀመሩት። ከሪያል ማድሪድና ከባርሴሎና ቀጥሎ ያሉት ሁለቱ ናቸው። ከአትሌቲኮ ማድሪድም በላይ ሆኖ በደረጃ ስንጠረሹ ቪያሪያል አስራ ስድስት ነጥቦች አሉት በአንድ ጨዋታ በሁለት ጨዋታዎች ብቻ ነው የተሸነፈው። ማሪክ ሶስተኛ ደረጃ ላይ ተቀምጧል። ተጋጣሚው ሪያል ቤቲስ ደግሞ አራተኛ ደረጃ ላይ በአስራ አምስት ነጥብ ተቀምጧል። የአንድ ነጥብ ልዩነት ነው ያላቸው። በጣም ጥሩ ሲዝን እያሳለፉ ነው ሁለቱም ቡድኖች። ጥሩ ፍክክር የሚደረግበት የላሊጋው ጨዋታ የሪያል ቤቲስና የቪያሪያል ጨዋታ ይመስለኛል። ማሪክ ያ ከዛ ውጭ የጣሊያን ሴሪያ ሰባተኛ ሳምንት በዚህ ሳምንት የሚከናወን ነው የሚሆነው ተለቅ ተለቅ ያሉ ጨዋታዎች አሉ። ናፖሊ ከቶሪኖ ከሜዳ ውጪ ነው ጨዋታውን የሚያከናውነው። የአሰልጣኝ አንቶኒዮ ኮንቴ ቡድን በሊጉ ደረጃ ሰንጠረዥ ላይ ተቀምጠዋል። እንደ ሮማ ሁሉ እኩል አስራ አምስት ነጥብ አለው። ይህንን ጨዋታ ማሸነፍ በራስ የመተማመን ስሜቱን ከፍ ያደርጋል ተብሎ ይጠበቃል። ሮማ ከኢንተር ሚላን እጅግ በጣም ተጠባቂ ጨዋታ ነው። ጁቬንቱስ ከሜዳ ውጭ ከኮሞኖ የሚጫወተው ይህም ፈታኝ ጨዋታ ነው ለዩቬንቱስ። እንደዚሁም ደግሞ አታላንታ ከላትሲዮ ምናልባት የሳምንቱ ትልቁ ጨዋታ ኦፍኮርስ፣ ሮማ ከኢንተር አለ ግን ኤሲ ሚላን ከፊዮረንቲና የአሰልጣኝ ስቴፋኖ ፒዮሊ ቆይታ ጥያቄ የሚነሳበት ነው። ሶስት ጨዋታ አቻ ወጥቶ ሶስት ጨዋታ የተሸነፈ ቡድን ነው። ከቪቼንዞ ኢታሊያኖ መልቀቅ በኋላ ፊዮረንቲና ራሱን አጣብቂኝ ውስጥ አግኝቷልና ኤሲ ሚላን ደግሞ አሁን በጥሩ አቋም ላይ ነው የሚገኘው ባለፈው እንግዲህ ኦፍኮርስ ነጥብ ጥለዋል። የፍጹም ቅጣት ምት ስቶ ከዩቬንቱስ ጋር ግን ደግሞ አንድ ያሸነፈው ጨዋታም ነበረ። ናፖሊን ትልቅ ጨዋታ ነው እና በቅርብ ርቀት ነው የሚገኘው፣ ሶስተኛ ደረጃ ላይ ተቀምጧል። የሁለት ነጥብ ልዩነት ነው። ዘንድሮ ከ2022 23 የውድድር ዘመን በኋላ ለመጀመሪያ ጊዜ ከ2021 22 የውድድር ዘመን በኋላ ለመጀመሪያ ጊዜ የሊጉን ዋንጫ የሚያነሳ ይመስላል። ሲሚላን ክፍት አይደለም፣ ማርክ ሚላን ብቻ አይደለም የተጠናከረ ከጋስፔሪኒ ጋር ሮማ ወጥ አቋም በማሳየት እጅግ በጣም ምርጥ ሲዝን ነው እያሳለፈ ያለው ናፖሊ ባክቱ ባክ የማሳካት እድሉ የሚኖረው ይመስላል። ምክንያቱም አሰልጣኙ አንቶኒዮ ኮንቴ ነው ዋንጫ የማሳካት ትልቅ ልምድ ያለው። በዛ ላይ ልምድ ያላቸውን ተጫዋቾች ጨመ ኬቨን ደብሮኔን አይነት ራስመስ ሆይላንድ የሁለቱ ጥምረት አሁን ስራ መስራት የጀመረ ይመስላል። ባለፈው የሻምፒየንስ ሊግ ምሽት ሁለት አደገኛ ኳሶችን ከኬቬን ደብሮን ተቀብሎ ሁለቱንም ወደ ጎልነት መቀየር ችሏል። ራስመስ ሆይላንድ ተከታታይ ጨዋታ ጎል እያስቆጠረ ነው። ይሄ ማንቸስተር ስለዚህ እድል ያለው ይመስላል። ሮሜሎ ሉካኩን ሲያጣ ብዙ ጥርጣሬዎች ነበሩ በጉዳት ምክንያት የራስመስ ሆላንድ የውሰት ዝውውር ትክክለኛ ሰዓት ላይ የመጣ ይመስላል። ስክት ያለ በትክክል ይሄ ናፖሊ ምናልባት ባክቱ ባክ ለማሳካት በጣም ጠንካራ ተፎካካሪ አድርጎታል። ሌላኛው የጋስፐሪኒ ሮማ ነው። ቅድም እንዳነሳ ነው ሁለቱም ቡድኖች አንድ ሶስቱም ቡድኖች ማለት አንዳንድ ጨዋታ ብቻ ነው የተሸነፉት ከስድስት ጨዋታ ኤሲ ሚላንም ሮማም ሆነ ናፖሊ በቅርብ ርቀት። ሌላኛው የክርስቲያን ቺቡ ኢንተር ሚላን አጀማመሩ ጥሩ አልነበረም ማለት በመጀመሪያ ሁለት ተከታታይ ጨዋታዎች ሽንፈት፣ አሁን እየመጣ ነው። አሁን ሶስቱንም ተከታታይ ጨዋታ አሸንፈዋል። ስለዚህ ከሮማ ጋር የሚያደርገው ጨዋታ የበለጠ ትኩረት የሚስብ ይመስላል። በደረጃ ስንጠረች በሶስት ነጥብ ብቻ ነው የሚያን ሰው ይህን ጨዋታ ማሸነፍ የሚችል ከሆነ ከሮማ ጋር በነጥብ መስተካከል የሚችልበትን እድል ይሰጠዋልና ክርስቲያን ቺቡም ትልቅ እድል አለው። በሴስ ፋብሪያዝ በጣም ብዙ እየተባለለት ያለው በተለይ ከአጫዋስ ጋር በተያዘ ብዙ እየተባለለት ያለው ኮሞ ጁቬንትስን የሚፈትንበት ምሽትም ሊሆን እንደሚችል ግምቶች ብዙ እየተሰነዘሩ ነው ያሉት። የኤስ ሚላን ጨዋታ ፈታኝ ይመስላል። ማርክ አሰልጣኙ የመጨረሻ እድል ይመስላል። ከዚህ ጨዋታ በኋላ ከፊዮረንቲና ጋር የሚቀጥሩበት እድል ጠባቡ። ሌላ ተነሳሽነት፣ ምናልባት ተጫዋቾቹ ከአሰልጣኙ ጋር የመስራት ፍላጎታቸው ከፍ ያለ ከሆነ አንዳንድ ጊዜ ተጫዋቾች ከአሰልጣኙ ጋር ብዙ ጥሩ ስሜት ከሌላቸው ወይም ደግሞ የአሰልጣኙ ፕሮጀክት ማመን እየተሳናቸው ከሆነ ለአሰልጣኙ የመጨረሻ ጨዋታ የሚከፍሉት ዋጋ ብዙም አይደለም። ማ የበለጠ ሌላ አይነት አሰልጣኝ የሚፈልጉበት አይነት ጊዜ ከሆነ ግን፣ በአሰልጣኙ የጨዋታ መንገድ ደስተኛ ከሆኑ ፕሮጀክታቸውን ካመኑት ግን አሰልጣኙ ላለማጣት የሚከፍሉት ዋጋ የበለጠ ከፍ ያለ ሲሆን እንመለከታለና የትኛውን ነው በየስሚላኑ ጨዋታ የፊዮሬንቲና ተጫዋቾች የሚያሳዩ ጨዋታው እንዲጠበቅ ምክንያት ከሆነበት ምክንያት የሆነው አንደኛው በዚህ ምክንያት ይመስለኛል። እንግዲህ የጣሊያን ሴሪያ የበለጠ ትኩረት ከሚስቡ ጨዋታ ሊጎች መካከል አንደኛው ነው። የጀርመን ቡንደስሊጋ ኦልሞስት የባየር ሙኒክ ቡንደስሊጋ ነው የሚመስለው። እንግዲህ ከስድስት ጨዋታዎች በኋላ አስራ ስምንት ነጥቦችን ሰብስበዋል። አንድም ጨዋታ አልተሸነፈም። ሀያ አምስት ጎል አስቆጥሮ የተቆጠረበት ሶስት ጎል ነው። ሌሎቹ ቡድኖች ምናልባት ስቱትጋርት አልተሸነፈም፣ ግን አራት ጨዋታ አሸነፈ፣ ሁለት ጨዋታ አቻ ተለያይቷል። ባክቱባክ ወይም በሁለት ተከታታይ ዓመታት የሊጉን ዋንጫ የሚያሳካ ይመስላል። እናንተስ በሁለት አራት ጨዋታ አሸንፏል በሁለት ጨዋታ ሽንፈትን መዝግቧል። ብቸኛው ያልተሸነፈ ቡድን እንግዲህ ባየር ሙኒክ ብቻ ነው። እናንተስ በዚህ ሳምንት ጨዋታዎች ዙሪያ ምን ሀሳብ አላችሁ? ሊጉ ሲመለስ ምን አይነት ስሜት ተሰማችሁ? የአርሰናልና የሊቨርፑል በሊጉ ደረጃ ሰንጠረዥ አናት ላይ መቀመጥ ጉዳይ እንዴት ይታያል? ከዛ ውጪ ማንቸስተር ሲቲ አንደርዶግ ሆኖ እየመጣ ነው ወይ? ሀሳብ አስተያየት አድርሱን። የማንቸስተር ዩናይትድና የሊቨርፑል ጨዋታስ እንዴት ትገመግሙታላችሁ? አሳብ አስተያየት ሊተረሱን ትችላላችሁ። እንግዲህ ሰብስክራይብ አድርጉ። የበለጠ ቤተሰባዊ ስሜቶችን እናጠናክር። አዳዲስ መረጃዎችን በየጊዜው በአራት ሶስት ሶስት የዩቲዩብ ገጽ ወደ እናንተ የምናደርስ ነው የሚሆነው። ስላዳመጣችሁን ከልብ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።